እምቢተኝነት ሊኖር አይገባም። ዞሮ ዞሮ ለክልሉም አደለም፣ ዞሮ ዞሮ እዛው ላለው ህዝብ አደለም። የፕሪቶሪያውን ስምምነት ያላከበረ ነው በሚል የጠቅላይ ሚኒስትር አብይ አህመድን መልእክት እንዲሁም ደግሞ ያስተላለፉትን ሰው ጀነራል ታደሰ ወረደ ድምፅ እንዲሰጣቸው ማድረግ ይቻላል። በጣም ቀላል ነገር ነው። በታጣቂዎች እነዚህ የትምህርት ተቋማት ካምፕ እንደተደረገ መረጃዎች ያሳያሉ። ጤና ይስጥልኝ እንደምን ሰንብታችኋል? ውድ የሀሳብ ሚዲያ ቤተሰቦች፣ ይህ ሀሳብ ዊክሊ ነው ሀሳብ ዊክሊ በሳምንቱ የተሰሙ የሀገራችንን ጉዳዮች መለስ ብለን የምንቃኝበትና ጭውት የምናደርግበት ነው። በዚህ በሀሳብ ዊክሊ ሰዓታችን አንኳር የነበሩ መነጋገር የነበሩ ጉዳዮች የትኞቹ ናቸው የሚሉትን በሰፊው እናነሳለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ አይነታችን እንድናጠክር ከሀሳብ ጋር አብረን እንድንጓዝ በክብር እንጠይቃለን። ይድነቅና ያልፋለን ከመላ የስቱዲዮ ባለሙያዎች ጋር አብራችሁን ቆዩ። እሺ ሂርነ፣ እንዴት ነህ? እንዴት ነህ? ሁሉ መልካም፣ እንዴት ሰንብተሃል? ነው ያው፣ የሳምንቱ ሰንበት ላይ ስለተገናኘን ልክ ነህ። ሳምንቱ ከሞላ ጎደል ጥሩ ነበር። እኛም ከተመልካቾቻችን ጋር በርካታ መረጃዎችን እያደረስን ያው ሀገራዊ እና እንዲሁ ቀጠናዊ ጉዳዮች ላይ ትኩረት አድርገን የቆየንበት ጊዜ ነበር እና ያው ሳምንቱ በአንጻራዊነት ቸር ወሬ የሰማንበት ቆንጆ ጊዜ ነበር ማለት ይቻላል። አዎ በእርግጥም አንዳንድ አሳዛኝ ክስተቶችም የሰማንበት ነበረ ይሄ ሳምንት። እኛ ግን ዛሬ በሀሳብ ዊክሊ ሰዓታችን አንኳር አንኳሮችን አነሳስተን እንጨዋውትበታለን። በተለይም ደግሞ ሀገራችንን የሚመለከቱ ዋነኛ የተባሉ ጉዳዮች የትኞቹ ናቸው የሚሉትን እናነሳሳለን። እንደው እንደ ጉሮሮማማሻ የሚሆን ነገር ካለ አንተ ዘንድ ብናነሳ መልካም ነው። የኢኖቬሽንና ቴክኖሎጂ ሚኒስቴር ያለአግባብ ወጪ ያደረገውን በመቶ ሚሊዮኖች የሚቆጠር ብርና ሌሎች በኦዲት ምርመራ የተገኙ የአሰራር ግድበቶችን አስተካክሎ አንድ ወር ባልሞላ ጊዜ ውስጥ ለፓርላማው እንዲያሳውቅ መታዘዙ ተሰምቷል። ሚኒስቴር መስሪያ ቤቱ በፕሮጀክትና ውል ባል ተያዙ እንዲሁም ውላቸው ለተቋረጡ ሰራተኞች በሚሊየን የሚቆጠር ብር መክፈሉም ተረጋግጧል የተባለው እንግዲህ። በዚህ ሳምንት የሕዝብ ተወካዮች ምክር ቤት የቋሚ ኮሚቴ ስብሰባ ሲያካሄድ ነበረ። በዚህ በቋሚ ኮሚቴ ስብሰባ ውስጥ አንዱ ግምገማ የተደረገበት ወይም ደግሞ በኮሚቴው የተቃኘው የኦዲት ምርመራ ውጤትም ጭምር የተገኘበት የኢኖቬሽንና ቴክኖሎጂ ሚኒስቴር ነበረ። እንግዲህ የኢኖቬሽንና ቴክኖሎጂ ሚኒስቴር እንደምናስታውሰው በተለይም ደግሞ ሀገሪቱ ላይ ከዚህ ከሳይንስና ቴክኖሎጂ ጋር በተያያዘ ከኢኖቬሽን ከፈጠራ ጉዳዮች ጋር በተያያዘ ዋነኛ ኃላፊነት የተሰጠው አንድ እርምጃ የሀገሪቱን የኢኖቬሽንና የቴክኖሎጂ ጉዳይ ያራምዳል ተብሎ የታመነበት ተቋም ነው። ታዲያ ከዚህ ጋር ተያይዞ የኦዲት ምርመራ ተካሂዶበት ነበረ። በኦዲት ምርመራው የተገኙ ግኝቶች አሉ። እነዚህ ግኝቶች አብዛኞቹ በምክር ቤቱ እንደተነሱት መስሪያ ቤቱ የሚያወጣቸው ወጪዎች አብዛኞቹ ፍጹም ተገቢ ያልሆኑ እንዲሁም ደግሞ የተጋነኑ የሚባሉ ወጪዎች ስለመሆናቸው። ይሄ የመንግስት የአሰራር የፋይናንስ አሰራር የሚባል ሂደት አለ አይደለ? እሱን ያልተከተሉ ስለመሆናቸው ነው የሰማ ነው። እንግዲህ ለምሳሌ አንድ ፕሮጀክት ሲሰራ ሲወሰድ፣ ወይም ደግሞ አንድ ፕሮጀክት አንተ እንደ ተቋም ለሌላ ተቋም ስትሰጥ የአዋጭነት ጥናት ታደርጋለህ ከዛ በኋላ ነው ፕሮጀክቱን ወደ ትግበራ የምታስገባው። ነገር ግን አሁን በምክር ቤቱ እንደተነሳው ሚኒስቴር መስሪያ ቤቱ የአዋጭነት ጥናት ያላደረገባቸው በርካታ ፕሮጀክቶች እንደነበሩ ጭራሽም ደግሞ የአዋጭነት ጥናት እንደማያካሂድ ጭምር የሰማንበት ይገኛል። ውል ለሌላቸውና ውላቸው ለተቋረጡ ሰራተኞች ከሁለት ሚሊዮን ብር ያላነሰ ክፍያ እንደከፈለም ጭምር ተነግሯል። እንግዲህ ያው የሰራተኛ ውል ከተቋረጠ ተቋረጠ ነው። ውል የሌለው ሰራተኛ ከሆነ ደግሞ ተቋም ውስጥ ያለው ለእርሱ ምንም አይነት ክፍያ መክፈል አይጠበቅብትም። ነገር ግን ሚኒስቴር መስሪያ ቤቱ በኦዲት ግኝቱ እንደተረጋገጠበት ከሁለት ሚሊዮን ብር ያላነሰ ክፍያ በዚህ ምክንያት ወጪ እንዳደረገ ተረጋግጧል። አራት ነጥብ አራት ሚሊዮን ብር ደግሞ በውሉ መሰረት መከፈል የነበረበት ነገር ግን፣ በውሉ መሰረት አራት መቶ ዘጠና ሶስት ሺህ ብር ነው መከፈል የነበረበት። የከፈለው ግን እርሱ አራት ነጥብ አራት ሚሊዮን ብር ነው። በጣም ልዩነት አለው እንግዲህ በድምሩ ከስድስት መቶ ሚሊዮን ብር በላይ ያለ አግባብ ወጪ አድርጓል ተብሎ በምክር ቤቱ ተነግሮበታል። ይህንን የአሰራር ግድፈት ቀደም ሲል እንዳነሳ ነው በአንድ ወር ባልሞላ ጊዜ ውስጥ አስተካክሎ ለፓርላማው እንዲያሳውቅ ትዕዛዝ ተላልፎለታል። ያው የኢኖቬሽንና ቴክኖሎጂ ሚኒስቴር መስሪያ ቤት ሆነ እንጂ ይሄ ጉዳይ በሌሎችም የመንግስት ተቋማት የሚታይ የአሰራር ጉድለት ነው። ተቋሙም መስሪያ ቤቱም ይህን የኦዲት ግኝቱን አስተካክሎ በቅርቡ ይፋ እንደሚያደርግ እኛም ተስፋ እናደርጋለን። መልካም፣ ወደ ዋና ጉዳዮቻችን ለፊድሜ እንግዲህ ዛሬ በሀሳብ ዊክሊ ሰዓታችን ሶስት ዋና ዋና ጉዳዮችን የሳምንት አበይት ክስተቶች እናነሳለን። አንደኛው ክስተታችን ወደ ትግራይ ክልል የሚወስደን ነው። በዚህ ሳምንት የተሰሙ እጅግ በጣም በርካታ ጉዳዮች አሉ። ከእሱ ጋር ተያይዞ አበይቶቹ አንኳር አንኳሮቹ የትኞቹ ናቸው የሚሉት እናነሳለን። የትምህርት ሚኒስቴር በዚህ ሳምንት ይፋ ያደረገው በአማራ ክልል ያለው የተማሪዎች ጉዳይ እጅግ በጣም አሳሳቢ ነው። ከእርሱ ጋርም ተያይዞ ምንድን ተብሎ ነበር የሚለውን እኛ በወፍ በረር የምናነሳው ይሆናል። የኦስማን ሳሌህ የኤርትራ የውጭ ጉዳይ ሚኒስትር ናቸው። እርሳቸው ከሰሞኑ ወደ ካይሮ አቅንተው ነበረ። ካይሮ ላይ ያደረጉት ንግግር አለ፣ ውይይት አለ። በተለይም ደግሞ የቀይ ባህር ጉዳይ የባህር በር ጉዳይ ዋነኛ አጀንዳቸው ነበረ። ድኔ እንደምናስታውሰው ከእርሱ ጋር ተያይዞ ያሉ ሀሳቦችን እንዲሁ በአንኳር አድርገን እናነሳችኋለን። ስለዚህ ከሀፍታ ቆይታ በኋላ እንገናኝ ከሀፍታ ቆይታ በኋላ እንገናኛለን። አብራችሁን ቆዩ እሺ። ተመልሰናል። የዚህ ሳምንት በጣም ዋነኛ መነጋገሪያ ጉዳይ ከሆኑት ጉዳዮች መካከል አንዱ ጠቅላይ ሚኒስትር አብይ አህመድ የትግራዊ የትግራይ ህዝቦች የአስተዳድራቸውን መሪያቸውን በራሳቸው ድምፅ እንዲመርጡ እድል መስጠታቸው ተጠቃሽ ነበረ። ልክ እርሳቸው ይህንን መግለጫ ባወጡ ማለዳ ላይ ደግሞ አይሚን ማምሻው ላይ የህወሀት ኃይሎች ወይም ደግሞ የትግራይን እያስተዳደር ነው እያሉ የሚገኙ አካላት ደግሞ ይህ የጠቅላይ ሚኒስትሩ መግለጫ ፍጹም ተቀባይነት የሌለው ነው፣ በተለይም ደግሞ የፕሪቶሪያን ስምምነት እኛ እያካሄድን ያለውን ጭምር መንገድ የሚያሰናክል ነው ሲሉ የማስተባበያ መግለጫ አውጥቶ እንደነበር እናስታውሳለን። ጠቅላይ ሚኒስትር አብይ አህመድ የትግራይ ፕሬዚዳንታዊ ምርጫን በተመለከተ ህዝቡ በትክክለኛ ነጻ ነፍታዊ በሆነ መንገድ በራሱ ድምፅ እስኪመርጥ ድረስ በኢሜይል ይምረጥ የሚል ነገር አንስተው ለዛም ያስቀመጡትን ምክንያት ቅደም ተከተል እያስቀመጡበት ሂደት አለ። ምርጫ እስኪከናወን በተጨማሪም አሁን ያለው በፕሪቶሪያው ስምምነት መሰረት የትግራይ ክልል ጊዜ አስተዳደር ጊዜው እንዳበቃና በዚህም ምክንያት አሁን ምርጫ መደረግ እንዳስፈለገ አንስተዋል። በእርግጥ እሳቸውም በዛ መግለጫቸው ላይ የፕሬዚዳንቱን መሾም የጠቅላይ ሚኒስትሩ ኃላፊነት እንደሆነም በህግም በአካሄድም የእሳቸው ስልጣን እንደነበረ አንስተው ነገር ግን ህዝቡን ያሳተፈ እንቅስቃሴ እንዲኖር በማሰብ ህብረተሰቡ በኢሜይል እንዲመርጥ ያደረጉበት መንገድ አለ። በእርግጥ መቼ ነው የሚለው እስከ መቼ ይጠናቀቃል የሚለው አልተገለጸም። ነገር ግን ጠቅላይ ሚኒስትራችን ይህንን ጉዳይ ለህዝቡ በማሰብ ያንን ነገር አድርገውታል። ይህ ነገር ከተባለ በኋላ የህወሀት ኃይሎች የፕሪቶሪያውን ስምምነት ያላከበረ ነው በሚል የጠቅላይ ሚኒስትር አብይ አህመድን መልእክት እንዲሁም ደግሞ ያስተላለፉትን ጥሪ ሳይቀበሉ መቅረታቸውን አንስተዋል። አንድ ያነሱ በፕሪቶሪያው ስምምነት መሰረት ይህ እየተፈጸመ አይደለም፣ መመካከር፣ መነጋገር እና በተለይም ደግሞ የክልሉን ፓርቲ ህወሓትን ያማከለ ሊሆን ይገባ ነበር የሚል ነገር አንስተዋል። በተጨማሪም ደግሞ ታደሰ ወረደ ጄኔራል ታደሰ ወረደ እኛ ሾመነዋል የሚል ነገር ከህውሃት በኩል እየተነሳ ይገኛል። እዚህ ጋር አንድ ልብ መባል ያለበት ነገር እንግዲህ የደብረ ጽዮን ገብረ ሚካኤል የሚበሩት ይሄ ስብስብ ልክ ይሄ መግለጫ በወጣ ማምሻውን፣ እንደዚህ አይነት ፈጣን መግለጫ በማውጣት ሂደት ውስጥ አንድ ነገር ልብ ማለት የሚገባው ነበረ ብለን እናስባለን። እንግዲህ የጠቅላይ ሚኒስትር ጽህፈት ቤት መግለጫ ምንድን ነው የሚለው እጩዎች ጥቆማ ነው የሚለው ጀነራል ታደሰ ወረደም ሊሆኑ ይችላሉ። ሌላውም ሰው ሊሆን ይችላል። ሌላም አካል ሊሆን ይችላል። ለምን በእጩነት እዛ ቦታ ላይ እንዲገቡ ድምፅ አልሰጡም? ወይም ደግሞ ህዝቡ እነርሱን በእጩነት እንዲመርጥ ለምን ቅስቀሳ ማድረግ አልፈለጉም? ያ ነገር አይቀልም ወይ? ምክንያቱም ክልል ውስጥ አሁን ጀነራል ታደሰ ወረደን እኛ ሾመናል ብለው ካሉና ከጠቅላይ ሚኒስትር ጽሕፈት ቤት እንዲህ አይነት መልእክቶች ከመጡ ጥቆማ አድርጉ የሚሉ መልእክቶች ከመጡ ያንን ጥቆማ የማድረግ እምቢተኝነት ሊኖር አይገባም። ዞሮ ዞሮ ለክልሉም አይደለ? ዞሮ ዞሮ እዛው ላለው ህዝብ አይደለ? ስለዚህ ጀነራል ታደሰ ወረደ የሚመራውን አካል እኛ እየደገፍነው ለክልሉ የተሻለ ነገር መፍጠር እንችላለን የሚል እሳቤ ከሆነ ያለው ሰው ጀነራል ታደሰ ወረደ ድምፅ እንዲሰጣቸው ማድረግ ይቻላል። በጣም ቀላል ነገር ነው። እዚህ አይነት እሰጥ አገባ ውስጥም መግባት አያስፈልግም። የፕሪቶሪያ ስምምነት የጣሰ ነው ህዋት የወሰነውን ይህንን ጀነራል ታደሰ ወረደን በጌታቸው ረዳ የመተካት ውሳኔም የማያከብር ነው የሻረ ነው የሚል መግለጫ ማውጣት በሁነኛ አካሄዱ ስታየው እንዳልከው በምርጫ ቦርድም እውቅናው በተነፈገ ህጋዊ አካልነቱ በተነፈገ ቡድን እንደ አይነት ሀሳቦች መውጣታቸው ይበልጥ ነገር የሆነ ያጦዟል። ለክልሉም ህዝብ የሚሰጠው አንዳች የሚረባ ነገር አይኖርም። ስለዚህ ወደሚረባው ሀሳብ ነው የምትመጣ አለ። ወደሚረባው ሀሳብ ስትመጣ ታደሰ ወረደ ድምፅ እንዲሰጫቸው ቅስቀሳ ማድረግ ሌላ ለእጩነት ብቁ ነው የሚባል አካል ካለ እሱም ራሱን እጩ እንዲሆን ቅስቀሳ ማድረግ ከዛ ዞሮ ዞሮ ድምፅ ነው የሚወስነ እንደም ኮንፊደንስ ይሰጣል አይደል? በህዝቡ መርጦህ ድምፅ ሰጥቶህ ይኸው በተቆጠረው ድምፅ ዲጂታል ይለዛውም ዲጂታል መልኩ በተቆጠረው ህዝብ ይሄ አካል ይሄ ስልጣን ተሰጥቶታል ጀነራል ታደሰ ወረደ ስልጣኑ ተሰጥቶታል ብለው ሲሉ እንኳን ኮንፊደንስ በራስ መተማመን ነገር ይኖራል። ለማናቸውም ሰሞኑ ትግራይ ላይ እንዲህ አይነት ነገሮች በተጨማሪም ህወሀት ይሄ ሁሉ አሁን የፕሪቶሪያው ስምምነትን አላከበረም፣ የኢትዮጵያ መንግስት ፕሮፓጋንዳ እየነዛብን ነው፣ የትግራይ ህዝብ እየተጎዳ ነው፣ ምናምን የሚሉ ነገሮችን ሰማን። ግን ምን ያህል ህውሀት ከዚህ ቀደም አራት ኪሎ በነበረበት ወቅትም ከዛ በኋላ መቀሌም ከገባ በኋላ ምን ያህል ለትግራይ ህዝብ ጥቅም ሰጥተዋል ብሎ መጠየቅም አስፈላጊ ነው። የተለየ እንኳን አሁን እንደዚህ እንቆረቆርለታለን ለሚሉት ህዝብ የተለየ ነገር ምን አድርገዋል? እንዳየኑ ነው የተለየ ነገር ያደረጉት በምድሪቷ ደም እንዲኖር ደም አፋሳሽ ጦርነት እንዲኖር ያደረጉበት መንገድ ነው እና በልማት ወጥቶ ከመግባት አንጻር በእውነቱ ህወሓት ያን ያህል አድርጓል ማለት አይቻልም። እና እንደ ተቆርቋሪም አድርጎ ህወሓትን ማንሳት በራሱ ትንሽ ከባድ ያስመስለዋል። መልካም፣ ይህን ሀሳብ እንቋጭ። አለ ሀሳብ ዊክሊ ላይ ነው የምንገኘው። በሀሳብ ሚዲያችን ከኛ ጋር ስለምታሳልፉት ጊዜ እጅጉን ደስ ብሎናል። ሁሌም ቅዳሜ በዚህ ሰዓት ላይ የሳምንቱን ሀሳቦች መለስ ብለን እንቃኛለን። ይድነቅና ያልፋልን፣ ከሀፍታ በኋላ ደግሞ በሁለተኛው ጉዳያችን እንገናኛለን። ተመልሰናል። ይድኔ እየቀጠልን ነው። ሀሳብ ክልያችን ላይ ነው የምንገኘው። የሳምንቱን ጉዳዮች ነው እያነሳሳን ያለ ነው። የመጀመሪያውን ጉዳያችን እንቋጭተናል። ወደ ሁለተኛው ጉዳያችን ስናልፍ ከትምህርት ጋር እያያዛል። በተለይም ደግሞ ከሰሞኑ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በአማራ ክልል ባህር ዳር ተገኝተው ነበረ። እዛ ተገኝተው በተለይም ደግሞ ከክልሉ የትምህርት ጉዳይ ጋር ተያይዞ ያወጧቸው ቁጥራዊ መረጃዎች እጅግ በጣም አስደንጋጭም አሳዛኝም ናቸው። አዎ፣ ፕሮፌሰር ብርሃኑ ነጋ በጸጥታ ችግር ምክንያት ከ7.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታ ለመመለሳቸውን በክልሉ የትምህርት ንቅናቄ መድረክ ገልጸዋል። በክልሉ እንደሚታወቀው በግጭት ቀጠና ውስጥ ያለ ነው ወረዲ አሁን ሁለት ዓመት ሊሞላው ነው በአማራ ክልል ግጭት ከተከሰተ። በዚህም ምክንያት በክልሉ ቁሳይና እንዲሁም ሌሎች ቀውሶች እየተፈጠሩ ይገኛሉ። ከነዚህ ጉዳዮች መካከል ደግሞ የትምህርት ሚኒስትሩ ይፋ ያደረጉት መማር ካለባቸው ሰባት ነጥብ ሁለት ተማሪዎች መካከል ከአራት ሚሊዮን በታች የሚሆኑት ተማሪዎች በተለያዩ ምክንያቶች በዚህ ጦርነት ባመጣቸው ጣጣ ምክንያቶች ወደ ትምህርት ገበታ መመለስ እንዳልቻሉ ገልጸዋል። ሚኒስቴሩ በዚህ ወቅት ባደረጉት ንግግር ግጭቶች የህፃናትና ወጣቶችን አእምሮ በመመረዝ የወደፊት እድላቸውን የሚያሰናክሉ በመሆናቸው በአስቸኳይ መፍትሄ ሊሰጣቸው እንደሚገባ አሳስበዋል አስምረው ተናግሮበታል። ያው ከዚህ ቀደም የመፍትሄ ጉዳይ ምንድን ነው ብለን ስንነጋገር ጠመንጃ እንዳልሆነ እኛም ያነሳነው ጉዳይ ነው። ከዚህ ትላንትና በሀሳብ ዴሊ ዝግጅታችን የፋኖ ኃይሎች የአማራ ክልል የሰላም ካውንስል በተመቻቸው የአውሮፓ ከተሞች እንዲወያዩ ከማድረግ አንጻር የመንግስት ይሆንታ እንዳገኘ መናገሩ አይዘነጋም እና ይህንን ተከትሎ ፕሮፌሰሩም ይህንን መልእክትን ያስተላለፉት እንግዲህ በክልሉ ግጭት ከተቀሰቀሰበት ጊዜ አንስቶ የተለያዩ ቦታዎች ላይ የመንገድ መዘጋቶች፣ የእንቅስቃሴ ገደቦች እንዲሁም ደግሞ የደህንነት ስጋቶች በእጅጉ እንደነበሩ ይታወሳል። እንደምናስታውሰው በተለይ ደግሞ በትግራይ ክልል ተፈጥሮ ከነበረው ግጭት ጋር ተያይዞ ይድነ እጅግ በጣም በርካታ ቁጥር ያላቸው ተማሪዎች ወደ ትምህርት ገበታቸው መሄድ ሳይል ቻላቸው እንደ ቀረ እናስታውሳለን። አሁንም በአማራ ክልል ተመሳሳይ መረጃ ነው እየሰማን ያለ ነው። እንግዲህ ይኸው ተማሪ ወደ ትምህርት ገበታ እንዲመጣ ተፈልጎ ነበረ፣ ታስቦ ነበረ። ነገር ግን ያለሆነ የሚገርምህ ከመደበኛ ምዝገባው ውጭ ኢመደበኛ የሆነ ምዝገባ ለማካሄድም ታስቦ ነበረ ክልሉ ላይ ኢመደበኛ ምዝገባ ማለት እንዴት ነው እንግዲህ ይሄ ሁለተኛው ሴሚስተር ሁለተኛው መንፈቀ አመት የምንለዋል አለ በሱ በሁለተኛው መንፈቀ አመት 76 ሺህ ተማሪዎች እንዲመዘገቡ ተደርጓል እንግዲህ ቀደም ሲል ያነሳነው አለ ለመመዝገብ የታቀደው ሰባት ሚሊየን ነበረ የተመዘገበው 2.8 ሚሊየን ነው ከዛ ውስጥ ደግሞ ያልተመዘገበውን ቁጥር ውስጥ ያልገባውን ወይም ደግሞ የመመዝገብ እድል ያላገኘውን ተማሪ በሁለተኛው መንፈቅ ዓመት እንዲመዘገብ ለማድረግ ደግሞ እቅድ ተነድፎ ነገር ግን ሰባ ስድስት ሺህ ብቻ ተማሪዎች እንዲመዘገቡ ተደርጓል። ይሄ እጅግ በጣም አሳዛኝ ክስተት ነው። ከሁለት ነጥብ ስምንት ሚሊዮን ሰባ ስድስት ሺህ ተማሪ ማለት አብዛኛውም አሁንም ትምህርት ገበታ ላይ አይደለም። በአብዛኛው ትምህርት ገበታ ላይ አይደለም። ማሰብ ያለብን አሁን ይሄ ሪፖርት የዚህ ዓመት ነው። ከ2.8 ሚሊዮን በታች መሆናቸው የዚህ ዓመት ነው። መማር ከነበረበት 7 ሚሊዮን በ2016 ስቆጥሩ ምን ያህል ነበር ብሎ ማሰብ ግድ ይላል። ተማሪዎች ትምህርት ያልሄዱባቸው ምክንያቶች በእርግጥ የተለያዩ መላምቶች፣ ጥናቶች እንደሚያሳዩት ከሆነ የመጀመሪያው በታጣቂዎች እነዚህ የትምህርት ተቋማት ካምፕ እንደተደረገ መረጃዎች ያሳያሉ። የጦርነት በተለይም ደግሞ ጦርነት በበረታባቸው አካባቢዎች ተማሪዎች ወደ ትምህርት ገበታ ተገኝተው ትምህርታቸውን መከታተል አልቻሉም። በዋናነት ደግሞ ጦርነት በአካባቢው ተደረገ አልተደረገ፣ እንደዚህ አይነት ሁኔታዎች የስነልቦና ችግር በተማሪዎቹም በቤተሰብ ላይ ማስከተሉ የማይቀር ነው እና እነዚህ ተያዥ ጉዳዮች ተማሪዎች ወደ ትምህርት ገበታቸው እንዳይገኙ ያደረጋቸው ጉዳይ ነው። ትምህርት መቼም አንዱ የሀገር የማደግና ያለማደግ ነገርን ያመለክታል። እኛም አሁን እያንዳንዱ የግጭት አውዶቻችንን ብንመለከት በብዙ መንገድ ራሳችንን ስናይ ከትምህርት ጋር የተያዘ ጉዳይ እናነሳለን። ምን ያህል በትምህርት ሄደናል አልሄድንም የሚለውም ነገር ይነሳልና አሁንም ወደፊት እንዳናርግ እንዳንሄድ ይሄም አብሮት ያለውን አስተሳሰብ እንዳናስብ፣ ራሱ አሁን ትምህርት አለመማር ወደኋላ የሚያስቀረን ጉዳይ ነው እና በክልሉ ሁለት ዓመት ወደኋላ መቅረት ማለት ምን ያህል ትውልድ ለከፋ ችግር እንደሚጋለጥ ማሰብ ቀላል አይደለም። እና አሁንም የትጥቅ ትግል ውስጥ ያሉ አካላት ቆመ ብለው ሊያስቡ ይገባል። መልካም ወደ መጨረሻውና ሶስተኛ ጉዳያችን እናልፋለን። ይህ ሀሳብ ሚዲያ ነው። ሀሳብ ዊክሊ ላይ ነው የምንገኘው። በሳምንቱ የተሰሙ ጉዳዮችን እየዳሰስን ነው። ይድነቅና ያልፋለን። ከአፍታ በኋላ ደግሞ እንገናኛለን። እሺ ተመልሰና ሊድኔ ወደ መጨረሻው የሀሳብ ዊክሊ ጉዳያችን እንለፍ። እንግዲህ ሰሞኑን በተለይም ደግሞ ኤርትራ ከዚህ ከአሰብ ጉዳይ ጋር በተያያዘ ኢትዮጵያ ያው በባለሙያዎቿ እና በታሪክ አዋቂዎች ወደኋላ ተመልሳ የአሰብን ጉዳይ በየራሳችን መንገድ ትንታኔና ሀሳብ እየሰጠንበት እንገኛለን። ምሁራን የተለያዩ ሀሳቦችን እያነሱበት ይገኛሉ። እንግዲህ ኤርትራ ምን አስባ ወይም ምን አይታ ምን ሰምታ እንደሆነ ባላወቅ ነው ምክንያት ከአሰብ ጉዳይ ጋር ተያይዞ በተለይ ደግሞ የዚህ የባለቤትነቱ ጉዳይ ማንም ሊመለከተው የማይችል ነው። ይልቁንም እንደውም የባህር በር የሌላቸው ሀገራት ከወደብ ጋር ተያይዞ ሊያነሱት የሚገባ አንዳች ነገር የለም የሚሉ ሀሳቦችን እያነሱ ይገኛሉ። የኤርትራ ባለስልጣናት ከሰሞኑ የውጭ ጉዳይ ሚኒስትር ኦስማን ሳሊህ ወደ ካይሮ አቅንተው ነበረ። እዛ ተገናኝተው በዋናነት ከዚህ ጋር ተመሳስሎት ያለው ሀሳብ ሲመክሩበት ነበረ። የቀይ ባህር ወሰን የሌላቸው ሀገራት ተሳትፎን እንደማይቀበሉ ገልጸዋል የሁለቱ ሀገራት አመራሮች። እንደሚታወቀው ኤርትራ በተለያዩ መንገዶች የኢትዮጵያ የባህር በር ፍላጎትን ለማምከን፣ ለማሳጣት የተለያዩ እርምጃዎችን እየሄደች ትገኛለች። ከእነዚህ እርምጃዎች መካከል ደግሞ ይህኛው የግብፁ ፕሬዚዳንት አብዱልፈታህ አልሲሲ እና የኤርትራ የውጭ ጉዳይ ሚኒስቴር ኦስማን ሳላይ ስለ ቀይ ባህር ያው ብዙ ጊዜ እለዋለው የዶለቱበት ነገር ነው እና ያው ይታወቃል። ኤርትራ በተለይ እኛ እያነሳናቸው የሚገኙ ጉዳዮችን በተለይም የአሰብ የቀይ ባህርን የማልማት ጉዳዮች ጋር ተያይዞ ኢትዮጵያ የጀመረችውን እንቅስቃሴ ለማስተጓጎል የተለያዩ እርምጃዎችን እያደረገች ትገኛለች። ይህኛው አንደኛው ነው። ሁለተኛው ደግሞ የጃዙር ውጊያ በኢትዮጵያ እንዲከሰት እያደረገች ትገኛለች። የተለያዩ አካላትን በማሰልጠን በማስታጠቅ ላይ እንደምትገኝ በትግራይ ክልልም ከትግራይ ክልል ጋር በተለይም ደግሞ ከህወሓት አመራሮች ጋር በይፋ መስራቷን መቀጠሏ መረጃዎች ያሳያሉ። ከዚህ ቀደም እንደምናስታውሰው ከዲፕሎማቲክ ማህበረሰብ ምንጮች ጋር ከዲፕሎማቲክ ማህበረሰብ አመራሮች ጋር አባላት ጋር እንዲሁ ስለ ኢትዮጵያ የባህር በር ፍላጎት ዲስክ ዋን ስትሰጥ ነበር እና እነዚህ ሁሉ ማሳያዎች የሳውዲ አረቢያውንም ንግግር ማስታወስ ይቻላል እና እነዚህ ሁሉ ጉዳዮችን ስትመለከት ኤርትራ በኢትዮጵያ የባህር በር ፍላጎትን የመቀልበስ እንቅስቃሴ እያሳየች ትገኛለች። ኢትዮጵያ በአንጻሩ ደግሞ ምን እያደረገች ነው የሚለውን ነገር ማየት ያስፈልጋል። በትናንትናው ዕለት ጠቅላይ ሚኒስትር አብይ አህመድ ከአሜሪካው የውጭ ጉዳይ ሚኒስቴር ጋር ሩብዮ ጋር በስልክ ውይይት አድርገው ነበር። ስለ ቀይ ባህር የማልማት ፍላጎት የኢትዮጵያን እንደሚቀበሉ ያንንም ደግሞ በሰላማዊ መንገድ ማድረግ እንዳለባቸው አጽንዖት ሰጥተው ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት አድርገዋል እና የኢትዮጵያ እንቅስቃሴም እንዳለ ሆኖ እስራኤል ማነች ኤርትራ ግን እያደረገችው የምትገኝ ነገር ከታሪካዊ ጠላታችን ጋር ከሆነችው ከግብፅ ጋር የተለያዩ እንቅስቃሴዎች ከዚህ በፊትም የዚህ ኤምዩ በተፈረመበት ጊዜም የምናስታውሰው ነው። ከዛ በኋላም ባሉ ሂደቶች ውስጥ ኤርትራ ከኢትዮጵያ ጋር ፍቅር ካጣች በኋላ እያደረገቻቸው ያለችው እርምጃዎቿን ስታነሳ ቀና መንገድ የመረጠች አይመስልም። በጣም የሚያስገርሙ ነጥቦች ናቸው የተሰማው ያሉት በተለይም ደግሞ ኢትዮጵያ ምንም ሀሳብ ባልሰጠችበት ጉዳይ ላይ ነው። ኤርትራ እዚህ አካባቢ ላይ የሚያሰጋኝ ነገር አለ የሚል ነገር እያነሳች ያለችውም እንግዲህ ታሪካዊ ባለቤትነትን ማንሳት ትችላለ። ከዛ ደግሞ የተፈጥሮ ጉዳይንም ማንሳት ትችላለ። እንግዲህ ከአዲሱ የዋይት ሃውስ የውጭ ጉዳይ ተሿሚ ማርክ ሮቢዮ ጋር ውይይት ሲያደርጉ ካነሳቸው ነጥቦች መካከል ይሄ ዋነኛ የሆነና ምስራቅ አፍሪካ ላይ እንደ አፍሪካ ቀንድ ሀገራት ምስራቅ አፍሪካ ላይ ያለው የሰላምና ጸጥታ የዚህ የመረጋጋት የሀገር እድገት ጉዳይ በዋነኛነት ኢትዮጵያ ላይ ባለቤትነት ሀላፊነት እንዳለም ጭምር የሚያመላክቱ ሀሳቦች እንደተነሱ ልብ እንላለን እንግዲህ የቀይ ባህር ጉዳይ ምንም አንድ ሁለት የሚባልበት ጉዳይ አይደለም አሁን ኤርትራ ለምን ካይሮ ሄዳ አወራች አደለም የኛ ነጥብ ነገር ግን እዛ አካባቢ ተካሂዶ የተወሩት ነገሮች የተነሱት ሀሳቦች ምንድን ናቸው ብለን ስንል እነዚህ በተለይ ደግሞ የባለቤትነትን ጉዳይ የራስ ብቻ አድርጎ የማጽናት አይነት አንድምታ ያላቸው ሀሳቦች ስለምንኖራቸው ልብ የምንለው ነው። ይድኔ እንግዲህ ከዚህ ከቀይ ባህር ጋር ተያይዞ የሚወጡ አብዴቶች ይኖራሉ። እኛ አሁንም ደጋግመን የምንለው ኢትዮጵያ የባህር በር ለማግኘት ምንም አይነት የጉልበት አካሄድን አትከተልም። እንደ አንድ ምንድን ነው ጭምጭምታ ሁለት ጉዳዮች አሉ። አብዴት ስለሆነ ነው። ሳውዲ አረቢያ እና ቻይና ኢትዮጵያን እና ኤርትራን ለማሸማገል ጥረቶች ሊጀምሩ እንደሆነ ተሰምተዋል፣ እንቅስቃሴዎች ተጀምረዋል ተብሏል። ሳውዲ አረቢያ ቅድም እንዳልነው ከኤርትራ በኩል ያለውን ነገር ለማሸማገል፣ ቻይና ደግሞ በኢትዮጵያ በኩል ያለውን ነገር ለማሸማገል እንቅስቃሴዎች መጀመራቸው ተሰምተዋል። ምን ያህል እውነት ነው የሚለውን ሰኞ በሀሳብ ዴሊያችን የምንመለስበት ይሆናል። እንቅስቃሴዎቹ ምንድን ናቸው፣ ጠንከር ያሉ ሀሳቦች ካሉ የምናያቸው ይሆናል። ይርነ ያልቋጨው ሀሳብ አለ፣ በቃ ይህ ነው ያለው ጉዳይ በዚሁ እናብቃ። ከወዲሁ ግን ለመላው የእስልምና እምነት ተከታዮች፣ ለሀሳብ ሚዲያ ተከታታዮቻችን፣ የእስልምና እምነት ተከታይ ቤተሰቦቻችን እንኳን ለዒድ አልፈጥር በዓል ረመዳን ከሪም ማለት እንፈልጋለን። እንኳንም ጾሙን በሰላም ፈታችሁ ለማለት እንወዳለን። የሀሳብ ዊክሊ ሰዓታችን ነው የሚመስል ነበረ። በሀሳብ ዴይሊ ፕሮግራማችን ደግሞ ሰኞ ዳግም የምንገናኝ ይሆናል። ይድነቅና ያልፋል ነበረን ከመላይ ስቱዲዮ ባለሙያዎች ጋር ሁሉም ነገር ከሀሳብ ይጀምራል። ቸር ሰንብቱ።